ውድ ቤተሰቦች እንግዲህ ትላንትና አብርሽና በስተመጨረሻ በሜሪ ቤት አብበው ደምቀው ፈገግ ብለው መጥተዋል ማለት ነው። እንደዚህ ፈገግ ብለው ስቀው ስለመጡ እኔ በጣም ደስ ብሎኛል። በጣም ተጨንቃችሁ ነበር ውድ ቤተሰቦቼ፣ አብረሽና ሩታ የትሄደው ነው? የት ገብተው ነው? ለምን ቪዲዮ አይለቁም? እና እኔም እንዳያችሁ ማታ ቪዲዮ ሰርቼ ነበር። ብቻ ስላየዋቸው በጣም ደስ ብሎኛል። ሰላማቸውን አላህ ያብዛላችሁ። እና በዚሁ አጋጣሚ ብዙዋችሁ ጥያቄ እየጠየቃችሁ ነው። ዱባይ ያላችሁ ለምንድን ነው እንደዚህ የሚጠፉት? አሁን ኢትዮጵያ ውስጥ አይደለም ያሉት። ዱባይ ኢንተርኔት አለ፣ ቀጥታ አይቆጥርም። ለምንድን ነው ማትደውሉት ለአብረሽና ለሩታ ሰትሎ ብዙ ርከርድ አርጋችሁልኛል። እና ለዛ መልስ ማታ መስጠት አልቻልኩም። ምክንያቱም መጀመሪያ ማጣራት ነበረብኝ። አንድ ነገር እዚ ጋር ወጥቼ ወይም ደግሞ ለእናንተ በውስጥ ሪከርድ ከማረጌ በፊት ያለው ነገር ማጣራት ነበረብኝ እና ምና ለመሰላችሁ ውድ ቤተሰቦች አብርሽና ሩታ እኛ በቀላሉ ማግኘት አልቻልንም። ለምን ብትሉ ከሚዲያም አንፃር፣ ከሚዲያም ከሚወራ ነገር ስላለ ያ ነገር ደግሞ የእኛ ልጆች ፈቃደኛ ሆነው አብርሽና የሩታ ስልክ መስጠት አልቻሉ ማለት ነው እና አንድ ሰው ቤተሰብ እዚ ጋር በእኛ ልጆች ለምን አለንም ለምን እንደሆነ ታውቃላችሁ፣ አንድ ሰው ጉዳት ከሚደርስበት በፊት መጠንቀቅ ግድ ይላል። እነዚህ ልጆች ደግሞ በሰላም መጥተዋል። በሰላም ወደ ሀገራቸው ያለምንም ነገር እንዲመለሱ ነው የምንፈልገው። እና ለዛ ነው እንጂ ለሌላ ነገር አይደለም። አብረሽና ሩታ ተጠልተን አይደለም ዱባይ ያለን እኛው ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ ውድ ቤተ ሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዙ ትረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ነው ለምትሰጡኝ ለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ፣ የኔ ጠንበለሎች፣ የኔ ጀግናዎች፣ አልሸነፍ ባዮች በቃ ባሌና ሚስት ጀግና አድናቂ ጀግና በጣም ትለያላችሁ። እንዴት እንደተጣመራችሁ በጣም ነው የምትገርሙኝ። እውነት ለመናገር ትላንትና ስልኬ ጭንቀት በጭንቀት ሆነዋል። እኔም ተጨንቄ ነበር አብርሽና ሩታ ስለጠፉ፣ ምክንያቱም ምንም አይነት ነገር መረጃ አላየንም ነበር። እንግዲህ ዛሬም ደግሞ አብርሽ በደስ በሚል ሰብራይዝ እመጣላችኋለሁ ለሩታ ሰብራይዝ አለ ብለዋል። እንግዲህ በጉጉት እንጠብቃለን። ምን እንደሆነ አብረን እናያለን ማለት ነው እና በዚሁ አጋጣሚ ውስጥ መስመር ብስምላ በጣም የሰው ፍቅር ይስጣችሁ እውነት በቃ የላሰባችሁት እንጀራ አይጣችሁም። ለእናንተ ምንም ነገር ቃላት የለኝም። በጣም ትለያላችሁ። ለሰው እንደምትጨነቁ ለሰው እንደምታስቡ በቃ ትንሽ ነገር ኩሽ የሚል ነገር ከሰማችሁ ጭንቀታችሁ ሌላ ነው። የምታለቅሱ ማላችሁ። በጣም አንድ እህቴ ደግሞ በጣም ተጨንቃ ነበር፣ ጥብብ ብላ ነበር። ብስሚላ በጣም ነው የምትገርሙት ብቻ እና እናንተ ቃላት የለኝም። ሁሌም በእንደዚህ በመልካም ነገራችሁ ቀጥሉበት። እናም ደግሞ አንድ ነገር የምላችሁ ነገም፣ ዛሬም አደራ አደራ የምላችሁ ነገር ሩታይን አደራ፣ አብርሽን አደራ ምንም ነገር ቢፈጠር እንዳትቀየሟቸው ማለት ነው። የሚፈጠር ነገር የለም፣ ደስታችን እስከመጨረሻም ያድርግልን። አላ እውነቴን ነው የምላችሁ። እና በዚህ ባጋጣሚ ትላንትና ምን ልበላቸው፣ በአብርሽና ሩታ በቤታቸው ይምጡ ብዙ ኮሜንት እያየው ነበር። እኔም ደግሞ ብያለው። በዛ ኮሜንት ደግሞ ብዙዋቸው ኢንስታግራም እየመጣችሁ ምን ሆነሽ ነው? አብረው እየሰሩ እና አብረው ተመካክረው ነው የሚሰሩት። እነሱ ከተዋደዱ ምን ችግር አለው የምትሉ አላችሁ። እዚህ ጋር ችግር አለው ችግር ያለው ነገር ቢኖር አብርሽና ሩታ ይህንን ደረጃ ለመድረስ ብዙ ኦዲንስ በጣም ደክሞበታል ማለት ነው። በጣም ለፍተውበታል ኦዲንሶች ማለት ነው። አንዳንዴ ማለት ለአብርሽ ብቻ ሳይሆን እንዴ ለሚያበረታታም ከጎናቸው ለሚቆም ሰው ማሰብ አለባቸው፣ ግዴታቸው ነው ይሄ ነገር ማለት ነው። እና ሲቀጥል ስራ ክቡር ነው፣ ማንም በስራው አይደራደርም። እና ነገም ዛሬም ቢሆን የእኛ ድምጽ አብርሽ መስማት አለባቸው፣ በቤታቸው መስራት አለባቸው። እና የምትከፉ ካላችሁ ደግሞ በጣም ይቅርታ፣ ምክንያቱም የአብርሽና የሩታ የሚጎዳ ነገር እኔ ወደ ኋላ አይደለም ከመናገር ማለት ነው ምን አለ መሰላችሁ ብዙ አንዷ ልጅቷ በጣም እየተሳደበች ነበረ እና ያን አታሽቃብጪ አንቺ ምን አገባሽ አንቺ ምን ቤት ነሽ እያለችኝ ነው እኔ ያገባኛል ምክንያቱም ለምን እንደሆነ ታውቂያለሽ እኔም የሚያበረታቱ አብርሽም የሚያበረታቱ ብዙ ኦዲንሶች ባብርሽና በሩታ ዩቱብ በጣም ደክመዋል ማለት ነው ዩቱብ ነገር ደግሞ አታቁም ምክንያቱም ሶስት ቀን አራት ቀን እናንተ ሳምንት ሆነው እኮ ካልተለቀቀበት ቪው አይኖረውም ሰብስክራይብ አይደም ለመነሳት ደግሞ በጣም ያስቸግራል ማለት ነው ዩቱብ እስከምታንቀሳቀሱ ማለት ነው ያንን ነገር ለምሳሌ አብርሽ ይህን ነገር ቢሞትበት ዩቱቡ ዝም ብሎ አያዩ ምክንያቱም ለማንቀሳቀስ ሲል ሌላ አይዲያ ነው ይዞ የሚመጣው በዛ አይዲያ ደግሞ ሌላ ሰው ከጀርባ ስድብ አለው የተለያየ ነገር አለው እኛ ደግሞ ያንን ነገር እንዳይፈጠር በየጊዜው በአብርሽና በሩታ ዩቱባቸው ላይ መምጣት አለባቸው መስራት አለባቸው ነው ብዬ ማስበው ማለት ነው ይሄ ነገር ጥፋት ነው ብዬ አይደለም ለምን ብትሉ ለምሳሌ በጣም የተሳደበች እህቷ፣ አንድ ጥያቄ ልጠይቃት። አንቺ መዳም ቤት ሆነሽ መዳም ቤት እየሰራሽ፣ አንድ ጓደኛሽ ከመሬት ተነስታ ወይም ደግሞ የሆነ ነገር አብራችሁ እየሰራችሁ እያለ አንቺ ከዚህ ቤት ውጪና እኔ በአንቺ ስራ ልስራበት ልጠቀምበት ብትልሽ፣ እንዴ ስራሽ ለቃሽ ወይ ሳንቺ ስርበት፣ እኔ ችግር የለውም፣ እቤት ሂጅ ቁጭ ላለሁ ትያጣለሽ? አትያትም። ለምን? እንጀራሽ ስለሆነ ስራሽ ስለሆነ ማለት ነው። ትከራከሪያታለሽ ለምን ብለሽ በጉዳዩም ገብተሽ ያለ ነገር ትፈቻለች እንጂ። አዎ ዝም ብለሽ ሂጂ በቃ ስሪበት ብለሽ አሰጫት ነው። አንዳንዴ ማለት ነው አንድ ነገር ስትናገሩ ወይም ስታስቡ ስትሳደቡ፣ እኔስ በቦታ ብሆን ምን ይሆን ነበርኩ፣ የኔ እንጀራ ይሄ ነገር ቢሆን፣ የኔ ዩቱብ ይሄ ነገር ቢሆን ብላችሁ ማሰብ ግድ ይላችኋል ማለት ነው። እና ማንም ሰው በስራው አይደራደርም። እኛ ደግሞ የአብርሽና የሩታ ኦዲንሶች በስራቸው ወደኋላ እንዲሉ አንፈልግም ማለት ነው። አንደኛው ነገር አብርሽና ሩታ ሲሰሩ በጣም ብዙ ህዝብ የሚሰራ የሚንቀሳቀስ ህዝብ አለ። አብሽና ሩታ ካልተቀሳቀሰ ማንም ህዝብ ሊንቀሳቀስ አይችልም። ለምን ብትሉ ያ ህዝብ በጣም ብዙ ችግር ሊኖርበት ይችላል። የተለያየ ነገር ሊኖር ይችላል። አንድ የመዳም ቅብም አንድ ቪዲዮ ብትሰራ አንድ እንኳን ዶላር ቢቆጥርላት ተጠራቅሞ ለእናቷ ልትልቅ ትችላለች። የእናቷን እምባ ለማፈስ ትችላለች። ያንን ነገር በማን ነው የሚሆነው? በአብርሽና በሩታ ነው የሚሆነው ማለት ነው። እና አንዳንዴ አብርሽና ሩታ የምታስቡት ነገር ቢኖር ሁሌም እኔ እንደምለው ማለት ነው፣ ተሰቅዬም ሳወራ በተለያየ ቦታ ስናገር፣ አብርሽና ሩታ ሲሰሩ ህዝብ ይሰራል ምክንያቱም ህዝብ ይንቀሳቀሳል። እና ለዛውም ነው አብርሽና ሩታ እንዳይነኩ፣ አብርሽና ሩታ እንዳይሰደቡ የምንለው ማለት ነው። ምክንያቱም ለስርታቸውም ሰርተው ሰውንም ያሰራሉ፣ ሰውንም ያበላሉ፣ ሰውንም ያስለብሳሉ፣ ሰውንም ያስጠጣሉ። ብዙ ነገር ነው ያደረጉት። እና የአብርሽና የሩታ ነገር ተወርቶና እኔ እንጃ ከዚህ በፊት ብሩክ ምን ሲል ነበር መሰላችሁ? የአብርሽና የሩታ ነገር እኔ ቢሆንልኝ በመጻፍ ጽፌ እንደ መጻፍ እንደ ታሪክ በጻፍኩት ብለዋል እና አብርሽና ሩታ እንደዛ ናቸው። ውድ ቤተሰቦቼ፣ ማናችሁም ቅር ሊላችሁ አይገባም። ስራቸው ነው፣ ይስሩ በተቻለቸው አቅም። እኔ እንደውም በቃ ሁሉም የሰራው ነው አይደል ለምሳሌ ትላንትና ሰፊ ጊዜ ቢኖራቸው በዛ በሚዝናኑበት ሰዓት አይደለም፣ አንድ ቪዲዮ፣ ሁለት ቪዲዮ፣ ሶስት ቪዲዮ መስራት ይችላሉ። ለምን አልሰሩም? በሜሪም ቢለቀቅ፣ በሩታም ቢለለቅ፣ በአብርሽም ቢለቁ ማለት ነው እና እንደዚህ አይነት ደግሞ መጠቀም አለባቸው ጊዜያቸውን ደግሞ ማሳለፍ የለባቸው አንድ ዩቱብ እስከ ሰባት ቀን እስከ ስምንት ቀን አልተለቀቀበትም ማለት ቪዲዮ ታየኝ። እውነት ነው የምላችሁ እኛ እየሰራንም እያለ አንዳንዴ ቪዲዮ ዩቱብ በጣም የሚሞትበት ጊዜ አለ፣ የማይንቀሳቀስበት ጊዜ አለ። ለመነሳት ደግሞ በጣም ነው የሚያስቸግል ነው እና እኛ ልጆች ደግሞ እንዲሰሩ እንዲለወጡ ነው የምንፈልገው፣ ሰውንም እንዲለውጡ ነው የምንፈልገው እንጂ ለሌላ ነገር አይደለም። አንዳንዳችሁ በጣም የምታስቡት ነገር በጣም ነው ግራም ይገባኝ። ለምን ብትኑ በቃ በሰው ላይ የምንቀና ሰው እንደማያድግ ምንቀና ወይም ደግሞ ሰው እንደዚህ አይነት ነገር የለባቸውም። በነገራችን ላይ የአብርሽና የሩታ አድናቂዎች ማለት ነው። ሞር እንኳን አንድ ሰው አብርሽ ሰብስክራይብ አድርጉ ብሎ ሲያመጣ ኦቨር የሚያወጡት የእኛ ልጆች ናቸው። ከምንም በላይ ማይደራደሩ የኛ ልጆች ናቸው ማለት ነው እና አንዳንዴ ለምትናገሩት ነገር ማለት ነው እውነት ጥያቄ ይኑረው እንዴ ይሄ ነገር ስሜታዊ ይሆናል ወይ ይጎዳል ወይ እኛ ብቻ አብርሽና ሮታ በዩቱባችሁ ኑ ስላለን ያችን ቃላት ይዛችሁን በቃ መዝለል የለባችሁም ብዬ ነው ማምነው ማለት ነው ስራ ከሆነ ስራቸውን ይስሩ ይደጉ ይለወጡ እና ዩቱባቸው ደግሞ እንዳይቀዘቅዝ ነው ህዝቡ ሁሉ የሚጮኸው ማለት ነው ለሌላ ነገር ማንም እኔ እንጃ፣ ሰውን የሚጠላ ሰው ሰይጣን፣ ሰው ይጠላል፣ እንጂ ሰው ለሰው አይጠላም። በአንዳንድ ነገር የመጣ በምክንያት በሰው ስሜት ሆናችሁ ሰው ልትጠሉ ሰው ልትናገሩ ትችላላችሁ። የአብሩሽና የሩት አናቂዎች ላይ በነገራችን ላይ ካነኳቸው አይነኳም፣ ከነኳቸው ግን እርነብር ናቸው። እኔ ደግሞ ማንም ሰው መጥቶ ቢነካችሁ ማንኛውም አይደለም፣ ሰው እንስሳ፣ ራሱ ያለ ቦታ መታችሁ ከነካችሁት እንስሳ ራሱ ዝም አይልም ማለት ነው። በቃ እርስ በርሳቸው ድመት ራሱ መንገድ ላይ ስትሄዱ አንዷ መተን ቡጭቅ ብታረጋት ያችን ደግሞ መልሳ ቡጭቅ ነው የምታደርጋት። እና የእኛ ልጆች ማለት እንደዛ ናቸው። ውድ ቤተሰቦቼ እንግዲህ ዛሬ ባሪፍ ቪዲዮ ይመጣለው ብዬ ተስፋ አድርጋለሁ።